ደግሞ ዛሬ ምሽት፣ ወይኔ ይሄ ጉዳችን ነው። ግን ዛሬ ወይ ልበሰው፣ ሳይፍሽ፣ ወይ ልበሰው በእናትህ። ደግሞ ይሄዳል፣ ከጃኬቱ ጋር በደንብ ነው የሚሄደው። ለምን መሰላችሁ? አታጨናንቀው፣ አርሰናል ካሁን በኋላ ስለማልበሰው አርሰናል ይጨነቃል። አሁን ጃኬቱ ላይ ተለብሶ ለመጀመሪያ ጊዜ አርሰናል ነው ያስጨነቀው ኢትዮጵያዊ እንደዚህ ወፍራማ ከዚህ በኋላ ለነብሰ ጡር ነው። ዛሬ ምሽት የአርሰናል ተጫዋቾች ከዚህ ቀደም እንደሚያደርጉት ሳይሆን በተለየ መልኩ የተለየ አስተያየት እንዳይሰጡ አርቴታ ውሳኔ አስተላልፎባቸው ነበረ። ከዝግጅት አንፃር ሊሆን እንደሚችል ይገመታል። እንግዲህ ወደ ፓርክ ደ ፕሪንስ አቅነተው የሚጫወቱት እዚህ ጨዋታ ላይ ከተቻለ ቀድሞ ጎል ማስቆጠር የጨዋታውን አጠቃላይ ባህሪ ይቀይራል ብለው ብሎ እንደሚያስብ ተናግሯል። ግን ምንም አይነት ፍራቻን የለንም የሚል አስተያየቱን ሰጥቷል። በፍጹም አንፈራቸው። አይ እኔ ምን እጠብቃለሁ መሰለ፣ ቀድሞ ከገባባቸው እንደውም ይለይላቸውና በደንብ ይጫወታል። ለአርሰናል በጣም አሪፉ ነገር በዚህ ዓመት አርሰናል ከተጫወታቸው ከሁሉም ጨዋታዎች በጣም አሪፉ ነገር አርሰናል በግምት ደረጃ የበታች ሆነው የሚጀምረው የመጀመሪያው ጨዋታ ነው። በዚህ ዓመት ማንቸስተር ሲቲንም ሊቨርፑልንም ሲገጥም በዚህ ዓመት ቢያንስ ከሊቨርፑል በእኩሌታ ከማንቸስተር ሲቲ ከማንቸስተር ዩናይትድም ከሁሉም ከሌሎቹም ቡድኖች በእኩሌታ ነው። ከሪያል ማድሪድም የበታቸው ነው አይደል ውድድሮቹን ሲጀምረው የነበረው የአውሮፓ ቻምፒየንስ ሊግ። አሁን ግን በፒኤስጂ ይወድቃል እየተባለ ነው ይህን ውድድር የሚጀምረው፣ ምክንያቱም በሜዳው ተሸንፎ ነው የጀመረው። ይህ ልጅ አሁን ምናልባት ይህንን በየምትመለከቱ ሬዲዮ ላይ እንኳን ይከብዳል። ማን ነው ይህ ልጅ? ቆይ፣ በጣም ነው የሚችለው ኳስ። በጣም ገና በጣም ወጣት ልጅ እኮ ነው፣ አይመስልም አይደለ? ሳሊባ አለ 19 ዓመት ነው። ዲዩ ይባላል ገና 19 ዓመት ነው፣ ፈረንሳያዊ ነው። የሚቀጥሉ ዓመታት በፈረንሳይ አሁን ያማል 17 ነው፣ ግን ተረጋግጧል። እሱ ሰውዬ ውስጣቸው የሆነ ሰው አለ እንግዲህ በዚህ ልክ መጫወት አቅም የሆኑ ሰው እያሉ ታዲያ ብስለቱ የ17 ዓመት እኔ አስራ ሰባት ዓመት ላይ እያለሁ አደርግ የነበረው ነገር እኮ ትዝ አለኝ መኪና ይሄ ይሄስ ልጅ ራሱ የዘንድሮ ግን በጣም ቶሎ ነው የሚበስሉት። እንጃ እንግዲህ በዚሁ እንደነ ሜሲና ሮናልዶ የሚዘልቁ ከሆነ ረጅም ዓመታትን መቆየት የሚችሉ ከቻሉ ለኳስ ወዳጆች ሌሎች በቃ ከዋክብቶቹ ተተኩ ማለት ሁሉ የደስታ ጊዜ የመስጠት አቅማቸው በጣም ሰፊ ነው። ከዚህ በኋላ ለምሳሌ ላሚኒ ያማል ለአስር ዓመት በዚህ ፐርፎርመንስ የሚቀጥል ከሆነ ሜሲና ሮናልዶ መተካት አቅም አላቸው። ያው እንግዲህ ዛሬ ምሽት በጉጉት የሚጠበቅ ጨዋታ ነው። ቶማስ ፓርቲ ተመልሷል። በነገራችን ላይ አሁን እንግዲህ ባለፈው ሳምንት የቶማስ ፓርቲ አለመኖር ነው ብዙ ነገር ሲያደርግ የነበረው ሲባል ነበር። አሁን በአማካይ ስፍራው ላይ ከኦዴጋርድ እና ከዴክላን ራይስ ጋር በመሆን የአማካይ ስፍራውን የሚመራው ቶማስ ፓርቲ ሆኗል። ኦስማን ዴምበሌም በፓሪሳን ጀርማ በኩል ተመልሷል። አርሰናል እራሱ እንደዚህ አልቋመጠም፣ ሰይፉ እንደሚቋመጠው እንደዚህ እንደዚህ ብሎ አያውቅም። አቤት አቤት! ዛሬ ማንም ሰው ከጨዋታው በፊት እንዳይደውልልኝ ሆና ፈልጋለጨዋታ ስልኩን ይዘጋላ ተጨዋቾቹ ራሱ አልተጠመኖም፣ ሰይፉ እንደሚጠመነ ምንድነኝ አይ እንትን አለን። በነገራችን ላይ ለዓላይ ምክር ቤት አለን የአርሰናል ደጋፊዎች እና ምንድን፣ ዛሬ የወረደልን ትእዛዝ ትእዛዝ ይወርዳል እና ምን መሰለሽ የተባለው ማንኛውም ሰው ቢያበሽቃችሁ፣ እንዳትበሽቁ፣ መልስ እንዳትሰጡ እስከመጨረሻዋ ደቂቃ ድረስ ከደም ጠብታ የሚሆነውን ነገር ጠብቁ። ዛሬ ምሽት ከኢንተር ጋር ለዋንጫ ለማለፍ አርሰናል የሚችልበት ልዩ ምሽት ነው፣ ነገረን ብዙ። አሁን የአርሰናል ደጋፊዎች የተቸገሩት ፔስጂንስ እናልፈዋለን፣ ኢንተር ይታለፋሉ። እኔ ግን ፔስጂን የሚታለፍ አይመስለኝም። አንደኛ የአርሰናል ሜዳው ላይ የነበረውን ፐርፎርማንስ ታስታውሶታላችሁ። አሁን ደግሞ ተመልሶ የፒኤስጂ ሜዳ ላይ ነው ይሄ ጨዋታ የሚደረገው እና ፒኤስጂ ያለበትም አቋም የሚናቅ አይደለም እን እንደ ደጋፊ አርሰናል ቢያሸንፍ ደስ ይለናል ነው እንጂ ይሄ መሀል ላይ የሚኖረው ደጋፊ አይደለሁ ይላቸዋል ነው እንጂ መሀል ላይ የሚኖረው ሽኩቻ ግን ቀላል ይሆናል ብዬ አልገምትም። እንዲሁ ገምቼ ካላችሁኝ ደግሞ ምናልባት ፒኤስጂና ሚላን ናቸው ዋንጫው ላይ ሲፋለሙ የምናየው ብዬ ገምታለሁ። የተወረወረ ነገር አለ። አንቺ አርሰናል ደጋፊ ፊት እንደዚህ አይነት ወሬ ትታወሪያለሽ? ጫማ ቢሆና ልቀርብሮ ችግር የለውም። ይመጣል እኮ ካልኩ በኋላ እንደ ኬንያው በረደ ግዴቱ በረደለት። እንደ ኬንያው ፕሬዚዳንት ያ ተያዙ አይደል? ወረወሩ እንዴ? ኬንያ ፕሬዚደንት ላይ ምን ወረወሩ? ጫማ። ጫማ ላይ ሊወረወር የነበረው ደስ ላይ ነበር ግን ስለማይቀር ቀድሜ የተጠነቀቅኩ። አረ ምንም ችግር የለም። ኳስ እንግዲህ ማሸነፍ መሸነፍ ነው። ለዋንጫ አሉ ማለፉ ግልጽ ነው። በቃ የምትደግፉት ቡድን ላይሆን ይችላል፣ ሊሆንም ይችላል። ደስታውንም በልክ አዘኑንም በልክ የሚመጡት ነገሮች በጸጋ መቋመጡ መቋመጡንም በልክ። እንኳን ችግር የለም አርሰናል ግን ቢያልፍ የበለጠ እንትን ያደርገዋል። አ በጣም ይሰጧል ይመስለኛል። ነገ ደግሞ ማንቸስተር ዩናይትድ ያልፋል ተብሎ ይገምታል። በአውሮፓ ሰላም ነው ሁሉም ዋንጫ ቢበሉ ፍቅር ይዘንባል፣ መግባባት ይሆናል። የአውሮፓ ሊጉ ላይ እንኳን ዩናይትድ ዋንጫውን ያነሳል የሚሉ ግምቶች በጣም ሰፊ ናቸው አቋሙም ዋንጫ ለማንሳት የሚያስችል ነው ብዬ አስባለሁ የኔ ትንታኔ ግን እየበሰለ ነው ገና ጫሜ የሚገርም ታሪክ ነው በነገራችን አዲስ አበባ ከተማችን ውስጥ ነው እና ወይዘሮ ማዋይሽ ይባላሉ ታሪክ እማዋይሽ ተከስታ ይባላሉ እና ትዳር መስርተው አዲስ አበባ ውስጥ ይኖሩ ነበር። በኋላ ግን ባለቤታቸው በአደጋ በሞት ይለያቸዋል። ከዛ ከተወሰነ ጊዜ በኋላ የእማዋይሽ ዘመድ የሆኑ አንድ ግለሰብ የአስር ዓመት ታዳጊ ልጃቸውን ይዘው ይመጣሉ ቤታቸው በእንግድነት በኋላ በእንግድነት በመጡበት አልፎ አልፎ የሚጥል በሽታ አለው የአስር ዓመቱ ታዳጊ ልጅ እና በእንግድነት በመጡበት እዚሁ ዘመዳቸው ቤት ልጃቸውን ትተው ይሄዳሉ ማለት ነው። በኋላ ልጁን ጠዋት ጠዋት ጸበል ይወስዱታል። ወይዘሮ እማዋይሽ ጸበል በተከታታይ ይወስዱት ነበር። አንድ ቀን አልፎ አልፎ ነው ይመጣል፣ በሽታ ያለበት ልጁ እንጂ ያን ያህል በጣም እንትን አይደለም። እና አንድ ቀን ወደ ፀበል ይዘውት እየሄዱ ባሉበት ጊዜ ልጁ ይወድቃል። ሲወድቅ ሰዎች ይሰበሰቡና የትራንስፖርት ያላቸውን ያዋጩና ለትራንስፖርት እንዲሆን አድርገው ይሰጣሉ። በኋላ ይሄ ነገር እንደ እድል መስሎ ይታያቸዋል። ወይዘሮ ማዋይሽ ልጁን በነጠላ እየሸፈኑ ፊቱን ከስፍራቸው ራቅ ወዳለ ቦታ እየሄዱ በተደጋጋሚ የልመና ተግባራቸውን ያደረጉበት ነበር ማለት ነው። የዘመዳቸው ልጅ አስር ዓመት ታዳጊ ነው። በኋላ ልጁን ትሪስ የሚያደርጉበት መንገድ ልክ አይደለም። በጣም ያመነጫጭቁታል። ያደርጉት የነበረው ነገር የሆነ የሚያስታውቅ ነው። የወለዳ እንጨት የሚያደርገውን ነገር አልነበረም ያደረጉ የነበሩት እና እዛ ልመና ላይ እያሉ በተደጋጋሚ ያዩዋቸው የነበሩ ሰዎች ምንድነው ነገሩ? ለምንድነው እንደዚህ የሚያመናጭቁት ይህንን ህፃን ልጅ ብለው በቅርብ መከታተል ይጀምራሉ። በኋላ የሆነ ሰዓት ላይ ግርግር ይነሳል። ልጆት ነው ወይ? ተብሎ አጥብቀው ይጠየቃሉ። ከግርግሩ በኋላ ፖሊስ ይገባበታል። ነገሩ ሲጣራ የዘመድ ልጅ ነው ልጁ። እንደተባለውም በዛ ልክ ተሸፍኖ እንደሚለመንበትም አይነት አይደለም፤ ጤናማ ነው። አልፎ አልፎ ይጥለው የነበረ በሽታ ነው የነበረው። ሶ እንግዲህ በዛ መንገድ በቁጥጥር ስር ይውላሉ። ወይዘሮ አዋይሽ ተከስተ የተባሉት ግለሰብ እንግዲህ ያስተምራል ተብሎ የታሰበበት አንድ ዓመት ከስድስት ወር የእስር ቅጣትም ተጥሎባቸዋል። ልጁም እንግዲህ ወደ ወላጆቹ ተመልሷል ተብሎ እንግዲህ ይሄ መረጃ ወጥቷል እና እስቲ ልንገራችሁ ብዬ ነው። የሚያስገርም ነው አይደለ? ግን በከተማችን አሉ እኮ አይደል? አንዳንድ ቦታዎች ላይ የሚያጠራጥሩ የልመና ተግባራት አሉ አይደል? ያው አንዳንድ ጊዜ ዝም ብለሽ ታልፊዋለሽ። ታዩና አንዳንዶቹ በጣም ትልልቅ እናት አባቶች ስለሆኑ እንደዚህ ኮስተር ብሎ ስለማይጠይቅ ታልፊዋለሽ። ግን ወጣቶች ሆነውም እንደዚህ አይነት ተግባር ላይ የተሰማሩ በጣም ብዙዎች ናቸው አይደል። እንደውም የሚለምኑትን እናት አባቶችም ይዘው የሚመጡ ሰዎች ራሱ ሁሉ እኮ ነበሩ። ወጣቶች ሆነው በዊልቸር አምጥተዋቸው፣ አንድ ጊዜ እንደዚህ አይነት ዶክመንተሪ ነበራል። አምጥተዋቸው፣ አስቀምጠዋቸው፣ እነሱ ገንዘብ ሜክ ያደርጉባቸዋል፣ ይሰሩባቸዋል የቀን ይከፍሏቸዋል። እናት አባቶቹ ደግሞ እዛ ፀሐይ ላይ ተቀምጠው ነው የሚሉት እና የሚገኘውን ገንዘብ ይከፍሏቸዋል። እነሱ የሚያደርጉት ያቺን ዊልቸር የምትገፋዋል ይሰጧቸዋል እና ያስገባቸዋል። እንደዚህ አይነት ነገር እንደው ባይሆን አንዴ እንደውም አንድ ሪፖርት አስታውሳለሁ ከረጅም ዓመታት በፊት ኢቭን ዊልቸር ሁላ ለልመና ተግባር የተከራዩ በቀን ይከራያሉ። ይሄ ዊልቸር መግፊያውን ከዛ ለሚለምኑ ሰዎች ይከፈላል፣ ምናምን እንደዛ እየተደረገ በቃ የሆነ ቢዝነስ የሚመስል የሆነ ፕሮዳክሽን ኮስት የሆነ ፕሮጀክት ጀምር እንደምታወጣው የሚመስል ሆኖ በዛ መንገድ የሚካሄዳል። እና አንዳንዴ በጣም የሚያሰጋኝ ይሄ ምንድን ነው፣ የምርም ተቸግሮ የምር ተቸግሮ የሚበላ የሚጠጣ ጎዳና ወጥቶ ልጆቹን ዳቦ ለመግዛት የሚለምን ሰው አለ። በዚህ መንገድ ደግሞ የተፈጠሩ አጋጣሚዎችን እንደ ድል እየተጠቀመ ማጭበርበር ነው ይሄ የማጭበርበር ስራ የሚሰሩም አሉና፣ አንዳንዴ ሰጪን እራሱ ያሳቅቃል አይደል፣ ከልብ እንዳትሰጥ ያደርጋል። አንዳንዶቹም ሰዎች ረጅም ዓመት የምናውቃቸው አሉ አይደል፣ ያለንበት አካባቢ ህፃን ልጅ እኔ አሁን አንድ ማቃት አሁን ቅርብ ጊዜ ላይ መገናኛ አካባቢ ማያት ነበረች ከረጅም ዓመት ጀምሮ ህፃን ልጅ ትይዛለች እንግዲህ ወይ ልጁን ይዟለች እሷ ናት ማትቀየረ ረጅም ሰዓት ታክሲ ላይ ትለምናለች። ፊቷ ራሷ ናት። ረጅም አመት ነው ህፃኑን ወይ እንዳልሽ ወይ በኪራይ ወይ እንግዲህ ከሌላ ሰው እየተቀበለች ነው ሊሆን የሚችለው። ካላደገ ለረጅም አመት በእውነት ስድስት፣ ሰባት፣ ስምንት ዓመት የምታያቸው እንደዚህ አይነት ሰዎች አሉና ግን እንዲህ ጠያቂነት ደግሞ በጣም ቆንጆ ነው። አሁን ቺን ሴት ስታመናጭቅ ሲያዩ ነው ማህበረሰቡ ነው ያየው የጠየቀው፣ ለምንድን ነው ያለው ወደ ፖሊስ ያመለከተውና፣ አንዳንዴ አካባቢያችን ላይ ያሉ በተደጋጋሚ የምናያቸውን እንዲህ አይነት ነገሮች ጠይቀን እንትን ማለት ለህግ አካል ማቅረብ መቻል አለብን። ምክንያቱም እነዚህ ትሬንዶች በተለመዱ ቁጥር ህፃናት አደጋ ላይ የሚወድቁበት አግባብ በጣም ሰፊ እየሆነ ነው ሄደው። ስለዚህ ልብ ብንል ጥሩ ነው። የምሽቱ ጨዋታ ስንት ሰዓት ይጠናቀቃል ግምት? ፓርክ ደ ፕሪንስ ላይ ነው። እንደ አርሰናል ደጋፊነት አይደለም ያልኩት። ግምት ምን ይላል? ዛሬ ምሽት ውስጥ ምን ይላል? አርሰናል ሲጀምር አንድ ለባዶ አርሰናል ያሸንፍና ሰላሳ ደቂቃ ይጨምራል። ነገር የታየ ነው እንዴ? ዲቴሉ ደስ ይላል። አገማመጡ። እሺ፣ የሚያገባው ሳካ ነው። እሺ፣ ከዛ በኋላ ነገሮች ትንሽ ይቀያየራሉ። በፈረንሳይ ምድር ሀዘን ይሆናል ይሆናል በኋላ ላይ እንደገና ያገባሉ። ከዚያ ያገባሉ ሲያገቡ ትንሽ ደስታ ቢጤ ደግሞ ሲመጣ እንደገና አርሰናል ያገባል። እንዲህ ያለ ለማንኛውም፣ መጨረሻ ላይ ነኝ። ጨፍዬ ሳያው አርሰናል የሚያሸንፍ ይመስላል። በኢሊጎሬ ወይስ እንዲሁ በጨዋታ ስለዚህ ከአንድ ጎል በላይ። በነገራችን ላይ ይሄን ጨዋታ ደፍሮ የማየት ብቃቱ የለኝም። ለምን ስለፈራ አሁን ችግሩ ምንድን ነው? አሁን አሁን የገመትከው ግምት ህልማዊ ግምት ዓይንን ስጨፍን ነው ያፈጥክብሽ እና የህልማዊ ግምት ነው። አሁን የገመትከው ግምት ዓይንን ገልጠ ቢሆን የገመትከው ሰርፕራይዙ በነገራችን ላይ አርሰናል ያልፍ ነው። ኳስ አዋቂዎች በአጠቃላይ ፒኤስጂ ያልፋል ብለዋል ብለናል። አርሰናል ደስ ይለኛል ቢያልፍ፣ ካልሆነ ግን የኢንተር ነኝ። ይህን ህዝቡም የሚያውቃል። የኢንተር ሚላን ጀምሮ ከድሮ እንዴ፣ እኔ የታዲያስ አዲስ የክብር ስፖንሰር ነበር ፒረሊ ጎማ። የፒረሊ ባለቤት ነበር የኢንተር ባለቤት እና የቤተሰብ ጉዳይ ነው። ዝም ብለን እኛ በባዶዘራሽን አይነት የትላንት የመጣል እዛ ጣሊያንም ሄድክ ደግሞ እንደሚቀርብ አይሻልም። እንግሊዙን እኮ እንደዛው እንግሊዙን እንዳቦካካ አሁን እንግሊዝ ውስጥ ብትቀመጥ አይሻልም? ምን ልትሰራ ጣሊያን? በቤተሰብ ውስጥ በቤተሰብ